ለብዙዎች በመድረስ የምትታወቀው ማስተር አብነት ከባድ ሐዘን ውስጥ እንደሆነ የደረሱን መረጃዎች ያሳያሉ። የቅርብ ዘመድ የሆነችው የወንድሙ ባለቤት ማረፏ ተሰምቷል። ስለመሆኑስ የወንድሙ ባለቤት ማን ነች? የአገልጋይ ካሳ ከበደ ባለቤት የሆነችውና የሱሉልታ ከተማ አስተዳደር የፋይናንስ ጽሕፈት ቤት ኃላፊ የነበረችው ዘማሪት ቅድስት አበበ በድንገተኛ ከዚች ዓለም ድካም አርፋለች። አገልጋይ ካሳ ከበደ የማስተር አብነት ከበደ ወንድም ነው። እጅግ አሳዛኝ። ለዚህም ነው ማስተር አብነት ጋር በጣም የተከባበሩ የተዋደዱ ቤተሰቦች ናቸው። እንደ ቤተሰብ ነው የሚያያት፣ እንዲህ ፍቅር ነበራቸው። የወንድሙ ባለቤት ስትሆን በጣም በሚያሳዝን ሁኔታ ህይወቷ ማለፉ አብነትን ክፉኛ እንዳዘነና ልቡ እንደተሰበረ ጭምርም በአሁን ሰዓት ከፍተኛ ሐዘን ውስጥ እንደሚገኙ ጭምርም የወጡትን መረጃዎችን በማስመልከትም ነው ለናንተ ይዤላቸው መጣሁት። የማስተር አብነት ከበደ ወንድም ካሳ ከበደ የሚባል አገልጋይ እንዳለ ጭምርም ነው የእሱ ባለቤት ነች ያረፈችው። ያን በማስመልከትም ነው ለእናንተ ይዘንላቸው መጣ። ነው ለማስተር አብነት ለመላ ቤተሰቦቹና እንዲሁም ለወዳጅ ዘመዶቹ መጽናናትን እንመኛለን። ሚኪ ነኝ ከሚኪታ ቦረንፎ። ሚኪታ ቦረንፎ፣ ለወቅታዊና ጫጭር መረጃ ሳብስክራይብ በማድረግ ቤተሰብ ሆኖ